ወደዛ ቦታ የወሰደኝ ፍቅረኛዬ ነው። ፍቅረኛዬ የወሰደኝ ወደዛ ቦታ። ያው እዚህ ቤት በጣም የመኖር ጉጉት ስለነበረው እኔም ሄድኩኝ አብሬው። ውስጥ ስገባ ያው አይተህ የማታውቀው ነገር ሲሆን ግራ ትጋባለህ። ግራ የሚያጋቡ ነገሮች ነበሩ። እኔም እኮ በጣም

አያደርጉም የሚል ነገር እንግዲህ ዩቲዩብ አሳይቶናል። በተቻለ መጠን እንግዲህ ይህን ቪዲዮ ስታዩት ላይክ በማድረግ አብራችሁ እንድትሆኑ ጋብዛለሁ። ከፕሮግራሙ ጋር አብራችሁ የነበርኩኝ እኔ ሳሚ ነበርኩኝ። አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ የአዲስ ጎጆ ቤተሰቦች፣ እንዴት አላቸው? ሳሚ ነኝ። እንግዲህ ዛሬ የሚገኘው የእህታችን ትዕግስትና የለምለም ቤት ነው። ከዚህ ቀደም እንግዲህ እንግዲህ ዛሬ ትንሽ ለየት ባለ ቪዲዮን የመጣ ነው። ምክንያቱም የሁለቱ እህት ተማማቾች ማለት የምንችላቸው ሰዎች ጋር ያለ ነው። ከዚህ ቀደም የተፈጠረውን ነገር አይታችኋል። እርስ በራስ መሀል ላይ የተፈጠረ ነገሮች ነበሩ። እነዚ አስቀያሚ ነገሮች እንግዲህ አለፉና ፈጣሪ ፈቅዶ ዛሬ እዚህ ላይ ቆመን ከምንም በላይ ደግሞ የወጣው ነገር ይሄ ከሆዱ ውስጥ የወጣው ነገር ትንሽ ከባድ ነበር። እውነት ለመናገር ብዙዎቻችሁ ኮመንት ላይ ጽፋችሁልኛል። እኔም በግሌ እንግዲህ በዚህ ስራ ውስጥ እንግዲህ ረጅም ጊዜ ቆይተናል። እንደ አዲስ ጎጆ በጣም ነበር የተደነቅ ነው። እንደዚህ ነገር እውነት አለ በእውነት ሲነገር ሰምተን ልናውቅ ይችላል እንጂ አይተን አናውቅም እውነት ለመናገር እና ብዙ ነገሮች እናየ ነው። እዚህ ጠባብ ቤት ውስጥ ብዙ ተአምር ነው የተፈጠረው። ዛሬ ደግሞ እንግዲህ አዲስ ነገር አለ። ምን ነገር ነገር አለ ብለውኝ መጣሁኝ። ስመጣ ያለው ነገር ደስ ይላል። እንግዲህ ባለፈው ትዕግስት አስታውስ፣ በር ላይ ግብ ግብ ነበረ። የመጀመሪያ ቀን ስመጣ አትገባም ብለሽ፣ እንግዲህ ዛሬ በቀይ ምንጣፍ ነው የተቀበላችሁኝ። ያው ገባና ሁሉም ነገር ያው ሰው አይደለን ብዙ ጊዜ እኮ ምናየም ነገር የምናገናዝብበት ጊዜ አይኖረንም ያው ከዚ አንጻር አሁን ደግሞ በደንብ አውቀንሃል ለምደንሃል የምታረገው ነገር ገብቶናል። ከሱ ከእሱ አንጻር እንደዚ አይነት ሰውን ያው እንዴት መቀበል እንዳለብን ቢያንስ አሁን ያውቀናል። እውነት ነው እውነት ለመናገር ተመልካቾች እንግዲህ የትግስት ፊት ላይ ፈገግታ አላየውም፣ እና አሁን ነው ለመጀመሪያ ጊዜ እውነተኛ መልኳን ሚያየሁትኝ። ከዚህ በፊት እንግዲህ ባለፈውም ተዋጭረን ብዙ ነገሮች ተፈጥረው ነው የተለያየ ነውና፣ አሁን ኮምፕሊትሊ ሌላ ሰው ናት ትዕግስት ማለት ነው። እና ይህን ሁሉ ያደረገው እግዚአብሔር ነው። እግዚአብሔር ይመስገን። ብዙም ምነግር ነገር አለ ብለ የመጣሁትኝ እና ከእሱ በፊት እንግዲህ ማወቅ የምፈልገው ነገር አለ። ታኝተሽን ያገኘሁት በጤናሽ ላይ የተፈጠረ ነገር አለ አሁን ወይስ ምንድን ነው? አይ ያው አልፎ አልፎ ሰው አይደለም ዝም ብሎ የሚያጋጥም ነ ትንንሽ ነገሮች ይኖሯሉ። ለዛ ነው እንጂ ፈጣሪ ይመስገን። እንደውም እንዳሆኑ ጊዜ በጣም ደህና ሁኝ ያላቅም ያው ያለፈውን ጊዜ ታውቂ ያለሽ አይደለ፣ ብዙ ነገሮች አለፉና እንግዲህ አሁን አዲስ ነገሮች እንደተፈጠሩ ሰምቻለሁኝ። ከአንቺ አፍ እንስማው ምንድን ነው የተፈጠረው የሚለውን ነገር ያውም ስለ አሁን ከሌሊጋ በጣም ደስ የሚል ሁኔታ ውስጥ ነው ያለነው። የበፊቱ ፍቅር የበፊቱ ጊዜ ተመልሷል። ምንም ያው በመሀል የተወሰኑ ጊዜያትን እነዛ ነገሮች እንዳናይ ብዙ ነገር ጋርዶን ነበረ ግን ያው በፈጣሪ ምህረት ብቻ በብዙ በብዙ መንገድ አሁን ተመስገን ነው። ብዙ ነገሮች እንደነበሩ አደለም ያሉት ያ የድሮ የሰላሙ መልካቸውን ይዘዋል። አዎ በመሀል የነበረው መጥፎ ነገር በሙሉ እኛ በብዙ አይነት መንገድ አሁን አስወጥተነዋል። በጣም ደስ ይላል። እንግዲህ ይህንን ኢንተርቪው በምናደርግበት ሰዓት ላይ እንግዲህ እህቷ አለምልም ደግሞ ለእሷ ምግብ ለመስራት ጓዳ ጉድ ጉድ ያለች ነው። ከእሷም ጋር እናውራለን። እንግዲህ እርስ በራስ መተሳሰቡ መዋደዱም ተመልሷል እና ያ ሁሉ ነገር አለፈ። የሰው ልጅ ደግሞ እንግዲህ ይቅር ባይ ነው። ከይቅርታ በላይ ምንም ነገር የለም። መሀል ላይ የገባውን ሰይጣን ወጣ። እነሱም እንግዲህ ቤታቸው ውስጥ እግዚአብሔር ገብቷል። በብዙ ነገር እየባረካቸውም አዳዲስ ስራውም አዳዲስ ነገሮችም እንደተፈጠሩ ሰምቻለሁኝ። ግን ወደኋላ ኋላ ልመለስሽና ምን ነበር የተፈጠረው ብለን እስቲ ወደኋላ ብንሄድ እስቲ ራስሽን የበፊቷ ትዕግስት ምን አይነት ሴት ነበረች? ምን ነበር ስታረግ የነበረው? ያኔ መጥፎ ጊዜ ላይ የነበረውን ነው ምትለው? አሁን ባለበት ሁኔታ የሚገርም ነገር፣ ያን ነገር አይደለም ማውራት ማሰቡን አልፈልግም ነበር። አይደለም ለሌላ ሰው መናገር ለራሴም ደግሜ መናገር አልፈልግም ነበረ። ግን ምናልባት አይታወቅም፣ ያው በእንደዚህ አይነት ብዙ መጥፎ ባህሪ ውስጥ ያሉ ሰዎች ያው እኔም ደግሞ እንደዚህ ለሆነ የቻልኩት ወይም የበፊቷን ትዕግስት መሀል ላይ ወደ ነበረችው ትዕግስት ለመጣት የቻልኩት በራሴ አይደለም በሌላ ሰው ምክንያት ስለሆነ ያያ ነገር ምናልባት ሰዎች በራሳቸው መንገድ ብቻ ሁሌ እንዲሄዱ ትምህርት ሊሆናቸው ይችላል እንጂ ትክክልሽ። ያው ዋናው አላማችንም ሰዎች ከዚህ ቪዲዮ እንዲማሩ ነው። እናንተ የገጠማቸው ነገር እንዳይገጥማቸው ነው። መጀመሪያ እንግዲህ እንደዚህ አይነት መጥፎ ነገር ውስጥ ለመግባት ያነሳሳሽ ነገር እንዴት እንደገባሽ እዛ እንግዲህ ሰይጣናዊ ስራ ውስጥ እንግዲህ ብዙ ነገሮች አሉ የተጨማለቁ እና እንዴት እንደነበሩ ተመልካቾች ማወቅ የሚፈልጉ ይመስለኛልና እስኪ ስለዛ ነገር ንገረኝ እስኪ መቼ እንደሄድሽ እንዴት ስትሄጂ እንደቻልሽ ጓደኛሽ ላይ ደግሞ ምን ነገር እንዳደረግሽ እንግዲህ አልፏል ግን ያው ትምህርት ስለሚሆን እሱም በታወሪኝ ደስ ይለኛል ምን መሰለ አሁን ማለት በዛ ሰዓት እኔ ይሄን ነገር አስቤ አልነበረም፣ ወይም ደግሞ ያው እሷን ይህን ያህል መጉዳቱን አስቤው ምናምን ሳይሆን፣ እንዳልኩ ከኋላ የሆነ አንድ የሚገፋ ነገር ካለ ወይም የሚገፋ ሰው ካለ ጥሩ ሆነ መጥፎ፣ ነገር ግን ያን ነገር ለማድረግ ትፈልጋለ። በዛ ምክንያት ነው። ማለት እኔ ፍቅረኛዬ ያው አሁን ላይ ልጠራውም እንደዛ ልለውም አልፈልግም። ግን በዛ ሰዓት ላይ ያው በቃ ከሷ ይልቅ እሱን ነበር የምሰማው። ምክንያቱም አንዳንዴ ያው ቤተሰብ ለመመስረት ምናምና የምንሄድበት መንገድ ነው እና ብዙ ሰው ከቤተሰቡ ጋርም የተጣላበት መንገድ ምናምን ይኖራል እንደዚ አይነ መልኩና እኔ በዛ ሰዓት ላይ ያው ብዙም ከእሷ ይልቅ እሱን ነው የምሰማው እና እሱ ደግሞ እዚህ እንድንኖር የሚፈልግ ነበር ምናም። ብቻ ብዙ ብዙ ነገር ምን አለፋ ያለው የሚለኝ ነገር በሙሉ ማለት እሱ ከሚያቀርብልኝ ሀሳብ ጋር በሙሉ ደግሞ የለል እዚህ መኖር ጭራሽ የማይሄድ ነገር ነው። ጭራሽ ከእሷ ጋር አብሮ አይሄድም። በቃ በምንም ነገር እሷና እሱ የሚስማሙበት ነገር አይኖርም። በቃ ሳስበው ማለት ነው። እና ብዙ ጊዜ እሱ የሚለኝን ነበር የምሰማው በዛ በዛ መሀል ላይ ነበረ። እሷ እኮ እሷን እኮ ማስወጣት ቀላል ነው። የምር እኔን የምትፈልጊ ከሆነ የምር ከእኔ ጋር መኖር አላማሽ ከሆነ እኮ እሷ እኮ ምንም ሳትሆን እኮ ማስወጣት እንችላለን ምናምን ነገር ነው። አዎ እንደዛ ሲለኝ ነበርና እንዴት እንዴት ልናስወጣት እንችላለን ምናምን ስለው አረ በጣም ቀላል ነው፣ አንቺ እንደዛ ከፈላሽ ችግር የለውም ምናምን አለኝ። እሺ ምንድን ነው ከዛም፣ በጣም እንደዛ ሀሳቡን አንስቶልኝ ራሱ እኔ ለማድረግ ባልፈልግ ራሱ በጣም ነበር የሚገፋፋኝ። ምን አለፋ ብቻ በጣም ከዛ፣ የሆነ ሰዓት በቃ መሄድ አለብን እንደዛ እንደዛ የሚያደርግልን ቦታ አለ መሄድ አለብን አለ። ከዛ ግን እሷ ምን ሆና ነው የምትወጣው? ማለት እንዴት ሊሆን ይችላል ሰው ምንም በቃ እሷ ላይ ምንም የሆን ነገር የለም። ግን በቃ እሷ እንድትወጣ ብቻ ቤቱን ለቃ ብቻ እንድትወጣ በራሷ ሀሳብ መስሎ እንድትወጣ ብቻ ነው እናደርገዋል። ከዛም በኋላ ከሆነ እሺ በቃ ምናምን ብዬ ሄድ ስኒል በጣም ሩቅ ነው። ከአዲስ አበባ ውጭ ነው ምናምን። እንዴት እንደሚሴ ግን በግልጽ ነጎሻል አልነገረኝም። የሆነ ቦታ እንሄዳለን ነው። ከዛ ሄድን እንዳልኩ ከአዲስ አበባ ውጭ ነው ምናምን። ከዛን የሆነ ቦታ ሄድን። በቃ ለየት ያለ ቤት አሰራር ምናምን ብቻ የሆነ የሚጭንቅ አይነት ነገር ነው፣ በሰዓቱ በጣም የሚጭንቅ አይነት ነገር ነው። ከዛን ገባን፣ በጣም ያስፈራል። ብቻ ምናለፋ ያስፈራል፣ ደግሜ ላስበውም አልፈልግም። ከዛን ከገባም በኋላ ምናምን ብዙ የተቀመጡ ሰዎችም አሉ ምናምን። ብቻ የሆነ እንዴ ነው ምናልባት ስለ ጠንቋይ ቤት ምናምን ሲወራ ምናምን ከሰማ ትገምተዋለ ብዬ አስባለሁ። እና እንደዛ ነው፣ ሰዎች ቁጭ ቁጭ ብለዋል። የሆነ መጋረጃ የተጋረደ ነገር አለ። ብቻ እንደዛ አይነት ነገር ነው፣ ግን ይጨንቃል። የሚጨንቅ ነገር ነው። ከዛ እኔ ከገባም በኋላ ምናምን ምን አለኝ መሰለ፣ በቃ እሷ አንቺ ላይ እንዲህ እንዲህ እንዲህ ያርጋብሽ፣ እንደዚህ አይነት ሰው ናት፣ ለምለም ትባላለች። በቃ ያኔ ደነገጥኩኝ። እንደገባሽ ጠንቋይ ቤት ስለ አንቺና ስለ ጓደኞ ነገር ከመናገር ከመጀመሩም ስለ እሷ መናገር ከመጀመሩም እሷ እኔን ለመጉዳት ያደረገቻቸው ብዙ ነገሮች እንዳሉ ነው አብሮ የነገረኝ። በዛ ሰዓት ጭራሽ በቃ እኔ ጭራሽ እሷ ምንም እንዳትሆን ከቤት ብቻ እንድትወጣያል እሷ ይህን ነገር ታረጋለች? እንዴ በጣም ነበር የተናደድኩት። ጭራሽ በቃ ከዛን እንደዛ እንደዛ አለ። ከዛን በኋላ በቃ ምን እንዳረግልሽ ነው የፈለኝ ምንም ነገር ከዛን ነገርኩት። ያው እንዳልኩ ፍቅረኛ የማብሮ ሄዶ ነበረ እሱ ነው የሚነግረኝ እንደውም፣ አብዛኛውን ነገር ከዛ በፊት ምን አላውቅም ብቻ ቶ ከዛን እንደዛ ከሆነ አለ እና የሆነ በብልቃጥ ነገር ትንሽዬ ነገር ሰጠኝ። ይህን ከመበለው ምግብ ጋር ትሰጫታለሽ። በቃ እንደዛ ከሰጠሻ ከተወሰነ ቀን በኋላ ለቃለሽ ተውጣለሽ ነገር እሽ አልኩኝ። ያን ነገር ተቀበልኩኝ። ምናምን መጣን ማለት ነው አብረን ተመለሰን። ከዛ ቤት ይዤው መጣሁ። ያን ነገር የሚገርም ነገር መቶ ኧረ ወደ ወር ሁላ ቆይቼዋለሁ። በቃ ፈራሁኝ። እንዲህ ልስጣት እንዲህ እየሆነ ነገር ቢያደርጋት ነው መፍራል። እሱ ደግሞ ከዛ በቃ በየቀኑ መደወል መደወልማ መምጣት ነው በየቀኑ በየሰዓቱ መደወል፣ በየደቃው ፋት አሰጣኝ አሳጣኝ። ጭራሽ ሰጠሻት ዛሬ፣ እንዴት አልወጣችም፣ እንዴት አልሰጠሻትም። በቃ የእሱም ጫና እንደዛ ሲበዛ ምናምን እኔም ከእሱ ጋር ካለኝ ለመኖር ካለኝ ፍላጎት አንጻር ሲቀጥል፣ እሷ ማርጋብሻለች ከተባለው ነገር አንጻር በቃ አረብኩና ምግቧ ላይ ሰጠዋት ማለት ነው። በቃ ከዚያ በኋላ ግን ከተወሰነ ጊዜ በኋላ መውጣት ሳይሆን የእሷ ያው መታመም ምናምን ጀመረች። እሱ በቃ በዚህ መልክ ይሆናል ምናምን እየ ነኝ እንደውም በቃ ወይ የሚጎዳት ከሆነ ሌላ ነገር ማጥፊያ ያለው እንዴ ብዬ ነበረ ሁላ በቃ እንደዛ ስትሆን ሳያት መጀመሪያ አካባቢ በጣም እያሳዘነችኝ ነበረ። አንተ በአንተ ምክንያት ደግሞ የምትወደው ሰው እንደዛ ሲሆን አስበው ምን እንደሚሰማህና ብቻ በጣም ከባድ ነበረ። ከባድ ነው እንግዲህ፣ የሰው ልጅ ምን ያህል ርቀት ሊሄድ እንደሚችል ማየት ነው። ምናልባት እንግዲህ አንቺ ፍቅረኛ እንደነገርሽኝም ከሆነ አንቺን አግብቶ እዚህ ቤት ለመኖር በማለት ነው እንግዲህ ከገዛ ጓደኛሽ ጋር እንድትጣሉ እሷንም ከዚህ ቤት እንድታባረሪ ለማድረግ እንደዚህ ዓይነት አስቀያሚ ነገር ውስጥ የከተተውና ትንሽ ከበድ ይላል። በተለይ እንደውም እንደ ወንድ ልጅ ደግሞ እንደዚህ አይነት ነገር ማሰቡ በራሱ ትንሽ ከባድ ይመስለኛል። እንደኔ እንግዲህ ያው ይሄ ሁሉ ነገር አልፏል ያለፈ ነገር ነው፣ ግን ለእናንተ ለተመልካቾች መማሪያ ይሆናል ብለን ስላሰብን ነው ወደኋላ ሄደን የምናወራው። እንግዲህ ያንን መድኃኒት እንድትሰጫት ከማድረጉ በፊት መጀመሪያ ያለሽ ነገር አለ አይደለ? ቀድሞ ስለ እሷ የነገረሽ ነገር አለ፣ ቀድሞ እሷ እንደዚህ አገሻለች ብሎ አንቺ አይምሮሽን እንድትቀይር ያደርጎሻል እና ያን ነገር ሲነግርሽ ማመን ስሜቱ ነበረ? አዎ ደንግጫለሁ በሰዓቱ። ማለት አታደርግም ብለህ እኮ ልትጠራጠር ትችላለህ። ግን እኔም እንዴት እንደምወዳት አውቃለሁ። ግን እሷን የሆነ ነገር ለማድረግ እዛ ድረስ ይጃለሁ። ስለዚህ እሷን ማታደረግበት ምን ምክንያት ይኖራል ብዬ ላስብ። አንተ ራስህን ይህን ያህል ውስጥ ካገኘኸው ሌላ ሰው ደግሞ ጭራሽ እንዴት አያረግም ብለህ ልቆም ትችላለህ፣ ለዛ ሰው ያንን ነገር መተሽ ምግቧ ላይ ከጨመርሽባት በኋላ እሷ ጋር የነበረው የሕመም መታወኳ እንዴት ነበረ? ከዛ ደግሞ አንቺስ ላይ ያየሹ ነገር አለ? ያው ነገር መጀመሪያ አካባቢ በጣም ነበር የምደነግጠው። እፈራለሁ። በቃ ማለት የሚቀርበት ያ ነገር የሚጠፋበት ነገር ካለ እንኳን ምክንያቱም ከዛ በፊት እንደዛ ሁኖ አታውቅም እና ለዛ በጣም አስጨነቀኝ። በእኔ ምክንያት እንደሆነ ሲገባኝ፣ በቃ እንደሆነ ብቻ በጣም ይከብዳል። አንተ ብቻ እኔ ያለፈ ነገር ነው ማንቀሳ ያስፈልግም። የተፈጠረው ነገር ለማወቅ ለሰዎችን መማሪያ እንዲሆን ነው እንጂ አንቺን ወደኋላ ሂዶ ለማስለቀስ አይደለም። ግን ያው ከሁሉ ነገር አለፈ አንቺ ላይስ እንግዲህ አሁን እሷ አደርገች የሚልሽ የምታስቢያቸው ነገሮች ነበሩና ተቀይረሽ ነበረ። እንግዲህ እሷም እያለች ነበረ፣ እኔም የአየሁት ነገር ነበረ። ምክንያቱም ሁለት ትዕግስት ንንሽብኝ አሁን ያለችዋ ትዕግስት እንግዲህ በጣም ሰላማዊ፣ የተረጋጋች ፈገግታዋ ሁሉ ነገሯ ደስ የሚል ነበረና ነው። አሁን በፊት ግን እውነት ለመናገር በጣም በጣም ከባድ የሚጨንቅ ቤቱ ራሱ ይጨንቅ ነበረ ዛሬ ሁሉ ነገር ነው ቅልል ብሎ የመጣሁት እና አንቺ ላይስ የነበረው ለውጥ የምታውቂው ነገር አለ። ያው እንደ ነገርኩ መጀመሪያ አካባቢ እንደዛ ነበር። ግን ከዛ በኋላ የእሷ ህመም ግድ እየሰጠኝ አልመጣም። ለምን አደለም መታመም ለምን አትሞትም ብዬ የማሰብ ጀመር። የራሷ ጉዳይ ምን አገባኝ አይነት ነገር ነበረ። ከጊዜ በኋላ ሲሰማኝ የነበረው ያ እንግዲህ ያው ልለው ባልፈልግም ያው ብዙ ነገሮችን አውቀሃል፣ አንተም ያው ከዛ ከዛ አንጻር የመጣ ብዙ ነገር ነበር። ግን ደስ የሚለው አልፏል። አሁን ነበረ ያለ ለማውራት አብቅቶናል፣ እግዚአብሔር ይመስገን። እንግዲህ ለዚህ ነገር ያበቃን እግዚአብሔር ነው። የመጨረሻ ጊዜ ካስታወሳችሁ ተመልካቾች፣ እዚህ ጋር መጥተን ያየነው ነገር ነበረ። ከዛ በጣም ተገረምን። እኔም እንግዲህ ከሄድኩኝ በኋላ የአዲስ ጎጆ ክሮች ብዙ ነገሮችን አገዟችሁና ወደ ጸበልም ወደ ምንም ወደ ምንም ተካሂዶ በአይምሯችሁም ያለው ነገር እንዲወጣ ከእግዚአብሔር ጋርም ያላችሁ ነገር እንዲስተካከል የተወሰነ ጥረት አድርገናል፣ እንግዲህ በእኛ በኩል እና ያም ነው እንግዲህ ዛሬ ላይ እንደዚህ እንዲሆነ ያደርጋችሁ ብዬ አስባለሁ። ቴስ፣ እንዴት ነበረ? ከኛ ቲም ጋር የነበራችሁ ጸበል ላይም ስትደዋወሉ ሰማ ነበረ፣ እና ያ ነገር እንዴት ነበረ? ውይ በጣም እኔ እንጃ። እኔ ቃል የለኝም። ለዛ ፈጣሪ ነው። በቃ ሲጀመር እናንተ ወደኛ የላካችሁ ፈጣሪ ነው። ምንም አንዳንዴ ብዙ ነገሮች ከቃል በላይ የሆኑ ባል፣ የእናንተም እንደዛው ማለት ነው። ዛሬ ላይ እንዲህ ተብሎ የሚወራ ነገር አይደለም። አንዳንዴ የሆነ ለሰው ስትኖር የሚሰማህ አንተ ራሱ የሆነ ውስጣዊ እርካታ አለ። እሱ ነገር ነው ምናልባት እንጂ ያላችሁበትን ነገር ሊገልጽላችሁ የምችለው እኔጃ። እኔ በቃል እንዲህ ነው ብዬ ቀለል አድርጌ ማውራት የምችለው ነገር አይደለም። በቃል ላሳነሰው አልፈልግም፣ የሆነውን ነገር ያለፈውን ነገር። እና እንጃ በምን ቃል እንደማመሰግናችሁ ራሱ አላቅም። እኛ አይደለም እንግዲህ፣ እግዚአብሔር ነው ሁሉ ነገር ፈቅዱ ያደርገው። ተመልካቾች እንግዲህ ለምለም እህቷም ምግብ ለመስራት ጉድ ጉድ እያለች ነው። ለምለም ንስ ያስገቡልኝ እና ከለምለም ጋር እናውራ ቶሎ። ሰዎች እንግዲህ ቤተሰቦቼ እንደምታያቸው ዓይን ላይን እንኳን ተያይቱ የሚጠጋገቡ አይመስልም። ፍቅራችሁ በጣም የሚያስታውቅ ነው አንደኛው ለአንደኛው የሚተሳሰብ አይነት ነው እንግዲህ እማየው ነገር እና እውነት፣ እግዚአብሔር ይመስገን ይህችን ቀን ስላየን በጣም ደስ ብሎኛል። ለሁለም እንግዲህ ምግብ እየሰራሽላት ነው። ከሷ ጋር ትንሽ እየተጫወት ነበር እና እስቲ በአንቺ በኩል ያለው ነገር ልወቀው። እንግዲህ የጣልሽው ምግብ ሳር ቶሎ ባጭሩ ንገሪኝ፣ ምን የተፈጠረው ያን ትዝ ካለሽ እንግዲህ። ብዙ ነገሮች አሳለፍን። እሷም እያወራች ነበረ በፍቅረኛዋ በኩል ተገፋፍታ ጠንቋይ ቤት ሄዳ ብዙ ነገሮች እንዳረገች እና አንቺም እንዴት እንደሄድ ምን እንዳሉሽ እና ምን እንዳደረግሽ እስኪ ንገረኝ አዎ እኔም አልፏል፣ ማለፉ ጥሩ ነው። ጊዜው የሚያስቀጠላ ጊዜ ነበረ፣ ግን ሁሉም ነገር ሲገባ ይገባል። እኔም በወቅቱ ያው ታውቃላችሁ ታሚ ነበረ፣ ግን ያው አሁን ላይ ሁለታችንም ሁለታችንም እዚህ ቤት ሰላም ያጣንበት ነበር። የበፊቱን ፍቅር ያየ ሰው መሀል ላይ በጣም ተቀያይረን ነበር። ሁላችንም በየራሳችን አቅጣጫ በሰዎች ግፍፊነት ገብተን ነበር ያልሆነ ቦታና ሁለታችንም ያልሆነ ድርጊት ውስጥ ገብተን ነበር። ግን ሁሉም ተስተካክሎ ወደዚህ ወደ ነበረው ፍቅራችን በመመለሳችን በጣም ደስ ብሎኛል። ከምንም በላይ የጠፋችው እህቴን ወይም ጓደኛዬን ማግኘቴ ለእኔ ትልቅ ነገር ነው። አንቺ ወደ ጠንቋይ ቤት የሄድሽበት ነገር እስኪ ወደኋላ ሄ ሄድሽ አስታውሽኝ እስኪ። እንግዲህ ለተመልካች መማሪያ እንዲሆነኝ ፍቅረኛ ነበረኝ፣ እሷም ነበራት እና ፍቅረኛ ነበረኝ። እዚህ ቤት መግባት መኖር ይፈልጋል እና ለምን እሷ እኮ ለአንቺ ጥሩ አታስብልሽም፣ ለምንድነው እሷ የማትወጣውና ለምን እንድትኖር እኛ አንኖርም እዚህ ቤት ለምን አብረን አንኖርም? ይለኝ ነበር። በጣም ይገፋፋኝ ነበረ እንዴት እንዴት እናደርጋለን? በጣም ግራ የተጋባው ጊዜ ነበር። ነገር ግን ያው ለተንኮል ሳይሆን በቃ ወደ ውጭም እንድትሄድ ማድረግ ይቻላል እኮ በግፍፊነት ይለኝ ነበር። ጥሩ እሽ፣ እንዴት ሊሆን ይችላል? ችግር የለውም እኔ ቦታውን ወስድሻለሁ አለኝ። ወደዛ ቦታ የወሰደኝ ፍቅረኛዬ ነው። ፍቅረኛዬ የወሰደኝ ወደዛ ቦታ ያው እዚህ ቤት በጣም የመኖር ጉጉት ስለነበረው እኔም ሄድኩኝ አብሬው። ውስጥ ስገባ ያው አይተህ ማታውቀው ነገር ሲሆን ግራ ትጋባል። ግራ የሚያጋቡ ነገሮች ነበሩ። ከዛ በቃ ስሟን ጠራልኝ። እሷ ነች እንደዚህ ያደረገችሽ። እንደት ሞች ነው? ቤቱን ስለምትፈልገው ነው፣ እሷ እዛ ቤት አግብታ መኖር ስለምትፈልግ ነው። ቤት ሁሉ በእኔ ስም እንደሆነ ሁሉ ነገረኝ። ማታምንበት መንገድ የለም፣ አመንኩት። እንዴት እንደዚህ ሊሆን ይችላል ስለው በቃ እኔ ብር አድርጌ እንድትወጣ አደርግልሻለሁ አለ እንድትወጣ አደርግልሻለሁ አለ አለ እንዴት ይሆናል? በቃ የሆነ ልብስ ታመጫለሽ ነው ያለኝ፣ ከእሷ ልብስ ነው። የእሷን ልብስ ቀደሽ አምጪ አለኝ። ትጥዪዋለሽ ሁሉ እንዳትጥዪው ሁሉ እየተባልኩኝ ነው። ይዤ ሄድኩት ያለብሷል። እዛ ከገባሁ በኋላ ምን እንደተደረገም አላቅም። በቃ ዋናው ነገር ከስራዋን ትተዋለች፣ ስትማረር ደግሞ ወደ ሌላ ሀገር ትሄዳለች፣ ቤቱን ለቃ የሚለው ነበር እና በወቅቱ የተደረገው ይሄ ነበረ። ጣማ እንግዲህ ሁለቱም እንግዲህ ተመልካዮች፣ ካያችሁ በፍቅረኞቻቸው ግፊት ነው ወደ አልሆነ መንገድ እንዲሄዱ የተደረጉት ማለት ነው እና ያም እንግዲህ ያመጣው መዘዝ አይተናል። ከባድም ነገር ነበረ፣ ያ ሁሉ ነገር አለፈ። ዛሬ እንግዲህ ለምስጋና እግዚአብሔርንም ለማመስገን እርስ በራስ እንግዲህ ለመመሰጋገን ነው እዚህ ጋር የቆም ነው። በዚህ አጋጣሚ ተመልካቾች እንግዲህ ያው ትዕግስት አሟት ሳይሆን ትንሽ እረፍት ስለሚያስፈልጋት አዳር ስራም ስለነበረች ለዛ ነው የተኛችው እንጂ አሁን በጣም ጤነኛ ነች፣ ደህና ነች። እርስ በራስ መነጋገር የሚፈልጉት ነገር አለ ለተመልካቾችም ማውራት የሚፈልጉት ነገር አለ እና ያው ምንም ቢያልፍም ምንም ልንረሳው ባንችልም የተው ነገር ቢሆን እንኳን ባንተ ፊት ያው ይቅርታ ልጠይቃት ስለምፈልግ ነው። ምንም ነገሮች በይቅርታ ላይሻሩ ይችላሉ፣ ላያልፉ ይችላሉ። ግን ስለ ሁሉም ነገር ይቅርታ ማለት ነው። ይህ አስቤ ያልነበረን መጀመሪያ የሚያረኩት ምናልባት ደግ አስመልክቶች ነው። አንቺም እሱን ያመጣሹው እና ላረኩብሽ ነገር በሙሉ በጣም ይቅርታ። እኔ ነኝ ይቅርታ መጠየቅ ያለብኝ፣ ይቅርታ መጠየቅ ያለብኝ እኔ ነኝ። በጣም አስቀይሜሻለሁ፣ አስከፍኩት፣ የሰው ነገር ሰምቼ በጣም አስቀይሜሻለሁ። በጣም ይቅርታሽ፣ ይቅርታ የምናለቅስበት ጊዜም አይደለም እና ይህንን ከመት በላይ ትልቅ ነገር የለም። እውነት ለመናገር እኔም እኮ በጣም በድዬሻለሁ። እኔቻለበጣምሚፈልግ ይከፋል እንጂ ይቅርታ ራሱ

ኦርቶዶክስ በቃ ማምናስ በዲሳት ላይ ተቃቀፉ፣ ተሳሰኑ። ሰላም፣ ደስታ፣ ፍቅር ነው ያስፈልገናል። እቲ በጣም ልሙ ድሱ ያህ እንዲያለቅሱ የፈቀድኩላቸው የደስታ እንባ ስለሆነ ነው። እና እግዚአብሔር ይመስገን ለዚህ ስለበቁ እውነት ለመናገር እንግዲህ ትዕግስትም እንግዲህ እንደ ታናሽነቷ መሬት ላይ ወድቃ አጥፍቻለው እኔ ነኝ አጠፋሁት፣ እኔ ነኝ አጠፋሁት የተባባሉ ነው እና ያለፈው ነገር ጊዜ ስናየው እንግዲህ አንቺ ነሽ፣ አንቺ ነሽ ከመባባል አልፈው እኔ ነኝ አጠፋሁት፣ እኔ ነኝ አጠፋሁት የተባባሉ ነውና፣ ከዚህ በላይ እንግዲህ ምንም ነገር የሚያስደስት ነገር አለ ብዬ አላስብም። እና ለሁሉም ነገር እግዚአብሔር ይመስገን። እንግዲህ አንቺም እንግዲህ ወጣችን እንዲያር ምሳን እንብላ እንደሰት። እንግዲህ እኛም እንደ አዲስ ጎጆ ያመጣነው ነገር አለ፣ እሱን እንቃመስ። እሺ እንግዲህ ውድ ቤተሰቦች ወይዘሮ ትዕግስትና ወይዘሮ ለምለም ቤት የነበረን ነገር እንግዲህ እንደተመለከታችሁት ነው። ብዙ ነገሮች አሳለፍን። በዚህ በአጭር ጊዜ ውስጥ ብዙ ነገር አየንና አለፈ ያ ሁሉ ነገር። ዛሬ ደስታ ቀን ነው፣ የምንደሰትበት ቀን ነው ምንበላበት፣ ምንጠጣበት፣ ምንዝናናበት ቀን ነው። እና እግዚአብሔር ይመስገን ለሁሉም ነገር እንግዲህ ስለተፈጠረው ነገር ስላለው ነገር። ውድ ቤተሰቦቼ እንደ አዲስ ጎጆ እኔም በጣም ደስ ብሎኛል። የነበረን ቆይታ እንግዲህ ይህንን ይመስላል እና ባጭሩ የምንላችሁ ነገር ሁላችሁም ቤታችሁ ውስጥ ያለውን መቃቃር፣ መጣላት፣ አለመግባባትን በተቻለ መጠን በመነጋገር እንድትፈቱ አንዳንዴም ደግሞ ማውራት የምንፈልገው ነገር አለ ብላችሁ የምታስቡት ከሆነ እንደ አዲስ ጎጆ እኔ ጋር መምጣት ትችላላችሁ። ማውራት እንችላለን፣ መነጋገር እንችላለን። ከፕሮግራሙ ጋር እኔ አብሬያችሁ የነበርኩት ሳሚ ነበርኩኝ። መልካም ጊዜ።